አዲስ አበባ መሽቶ በነጋ ቁጥር አዳዲስ ነገሮችን እያስመለከተችን ትገኛለች። እንደ ስሟ ውብና ጽዱ ለነዋሪዎቿ ምቹ ከሚያደርጓት ነገሮች አንዱ ደግሞ በየጊዜው እየተሰራ ያለው የኮሪደር ልማት ነው። ከጎሮ ወደ ቦሌ፣ ወደ ቱሊ ዲምቱ እንዲሁም ደግሞ ወደ ሰሚት የሚወስደው አካባቢ ላይ ተገኝተናል። የምሽቱ ድባብ ምን ይመስላል ስንል እዚያ አካባቢ የሚንቀሳቀሱ የማህበረሰብ ክፍሎችን እናነጋግራለን። አብራችሁን ቆዩ። እንደዚህ አይነት ለውጥ ተሰርቶ አያውቅም። ትልቅ ለውጥ ነው። አሁን ይሄ ድልድይ ላይ ድሮ አንገ የሚደረግ ነው ለብነት የሚሰራበት ጨለማ ነበረ እና ሰው ከመሸ በኋላ በዚያ አይሄድም። በታች ነዋሪ ባለበት በኩል ነው የሚሄደው እንጂ በዚህኛው ማንም አይተላለፍም ማለት ነው። አሁን ቀነቀረና ማታ ልጆቻችን ይዘን እየዞርን እየተዝናናን ያለበት ጊዜ እንትን ነው። በጣም ደስ ይላል። በጣም ደስ ይላል። ዶክተር አብይ አጥዱ አጭድቶታል አዲስ አበባ እ በጣም ደስ ብሎናል። ቆንጆ ነው። ልጆቻችንም ተመስገን በጽዳት በመዝናናት ይገኛሉ። እዚህ አካባቢ ሌባ ዘፈው እዚህ ጋር ነበር የሚገባ ነበረው። ጨለማ ነበር። ሰው አለበት ቀርቶ አካባቢ ሰው አለው እስከሚባል ድረስ የነበረው ቆሻሻ ነበር ጠቅላላ። ከዛ ሰው ሲያልፍ መንገደኛ ቆሻሻ ወደዚህ ነበር የሚጣለ ነበር። ሰው ያለበትም ሆኖ ማለት አንድ ችም ቀን የሚያስደስት ነገር አልነበረም። ለአካባቢው ደግሞ በጣም አሁን ዛን ቦታ ዛን ጊዜ የዛሬ ሶስት ወር አራት ወር በፊት ቢታዩና የአሁኑ ቦታ ቢታዩ ምንም አይገናኙም። እንግዲህ አዲስ አበባ በየጊዜው አዳዲስ ነገሮችን እያሳየችን ነው በኮሪደር ልማቱ። የኮሪደር ልማት ከተሰራበት ቦታ ደግሞ አንዱ ለሚ ኩራ ክፍለ ከተማ ከዚህ ከጎሮ ወደ ሰሚት የሚወስደው መንገድ ነው። በጣም በሚያምር ሁኔታ የተሰራ ነው። እስኪ ምን ይመስላል? በተለይ ለነዋሪዎች ምቹ ከመሆን አንጻር አሁን ያለንበት ቦታ በራሱ ድልድይ አካባቢ ነውና የነበረው ሁኔታ ለነዋሪዎቹ እንዴት ነበረ? እስኪ ከዚህ እንጀምር። ከተማችን አዲስ አበባ የኮሪደር ልማት ከተጀመረበት ጊዜ ጀምሮ ከተማዋ በእጅጉ በጣም እየተቀየረች ነው የምትገኘው። በዚህኛው ኮሪደር ከሲኤምሲ ሰሚት፣ ከሰሚት ጎሮ፣ ከጎሮ ቦሌ ቪአይፒ ይሄን የሚያካትት ሆኖ በውስጡ ትልቅ ሜዳዎች ያሉት፣ ካፍቴሪያዎች ያሉት፣ የባስ እና የታክሲ ተርሚናሎች ያሉት ከዚህ በፊት የከተማችን ነዋሪዎች በእጅጉ ሲቸገሩባቸው የነበሩ የፓርኪንግ ቦታዎችን ያካተተ መንገዱ በራሱ የአዲስ ኢንተርናሽናል ኮንቬንሽን እና የቦሌ ቪአይፒን ያገናኘ በመሆኑ የመንገድ መሰረተ ልማቱ ራሱ በሰፋ መልኩ እንዲታይ የሆነበት ነው። ይህ ከጀርባዬ የምትመለከቱት አካባቢ የወንዝ ዳርቻ ልማት የተሰራበት ቦታ ነው። ይህ ቦታ ለነዋሪዎች ምቹ ያልሆነ ለጎርፍ ተጋላጭ ከዛም ባለፈ ደግሞ ምሽት ሲሆን ደግሞ ለዘራፊዎች ምቹ የሆነና ለአደጋ ስጋት የነበረ ቦታ ነበር። ታዲያ ያ ሁሉ ተቀይሮ ማህበረሰቡ የሚዝናናበት መዝናኛ ቦታ የተሰራበት ለህፃናት ደግሞ መጫወቻ ቦታዎች የተሰራበት ምቹ ቦታ ሆኖ ተመልክተነዋል። በዚህ የሚመጣው ወንዝ አለ። ከላይ ከላይ ከኮተቤ ጀምሮ ይሄ ወንዝ ወደ አቃቂ የሚሄድ ወንዝ ነው ትልቅ ወንዝ ነው እና በክረምት ወራት በጣም አስጊ ነበረ። ክረምት ክረምት በጣም ብዙ ጎርፍ አለው። ነዋሪ ስለነበረበት ለነዋሪም ምቹ አልነበረም፣ እና ስጋት ነበረ። አው በዚህ በኮሪደር ልማቱ ደግሞ ይሄንን የመሰለ ሰፈርና ለነዋሪነት ለመኖር ምቹ ሰፈር ሆኖ አይተናልና በጣም ጥሩ ነው ሰፈሩ አሁን ያለው። አሁን ልጆቻችን እሑድ የት ሄዶ ጫውቱ ነበር? የት ሄደን መዝናኛ ካልከፈን መዝናኛ ነበር አሁን ግን ልጆቻችን ይዘን መተን ጠዋት ማታ ይዘን መተን ተዝናንተን ካፌ አለ፣ ሻይ ቡና አለ፣ መጸዳጃ አለ። ያን ሁላ ተጠቅመን ነው የምንሄደው። ቀን ማታም እኛ ብራን ነው በየተሸሸሰ እኮ ውጭ የሚያደርሰው ይበልጣል። ሲዞር ማለት ነው የደስታውም ብዛት ያን ደግሞ ምን ብሎ ለመግለጽ ቃላት በጣም ማጥረኛ ኮሪደር ልማቱ አካባቢዎችን ከማሳመር፣ የትራፊክ መጨናነቆችን ከማስቀረትም ባሻገር በማህበረሰቡ ዘንድ አዲስ የሚባል ባህል ይዞ መጥቷል። ማህበረሰቡ ከስራ ሲወጣ ወይንም ደግሞ እግሩን ለማፍታታት ረጅም ቦታዎችን በግር የመጓዝ ባህል እየመጣ ተመልክተናል። ከዚያም ባለፈ የቆሻሻ አወጋገድ ስርዓታችንም በየጊዜው እየተሻሻለና እየተቀየረ እንደመጣ ነው የተመለከትነው። ስራ ወደ ማብራት ይሰራለው ወደዚህ ክፍለ ከተማ እሰራለሁ። በእግሬ ነው የሚመጣው። ብዛት አምቼ መግባት ደስ ይለኛል። ለምን ቢትኝ በፊት ሸሽቼ ነበር ቤት የሚገባው። አሁን አራት ሰዓት አምስት ሰዓት ቢገባ የሚነካኝ ዞር ብሎ የሚያየው የለም። ለምን ቢትኝ ነጻነት ስላለ፣ ማብራት ስላለ፣ ብርሃን ስላለ፣ መናፈሻ ስላለ። የሳይክል መንገድ አልነበረም፣ ከመኪና ጋር ይጋፋል። አሁን በሳይክል ከየትም ጀምሮ ህፃናት አዋቂ በሳይክል ይሄዳል፣ የትም ቦታ ደርሰው ይመለሳል ማለት ነው። ከቤተሰብ ጋር ድሮ መዝናኛ አልነበረም። አሁን በየሰፈሩ መዝናኛ ቦታዎች አሉ። አሁን እዚህ አካባቢ በዚህ ክበብ አለ። እዚህኛው ምርጥ ክበብ አለ። አልፎም በዚህ ሁለት አለው። አሁን በዚህ በኩል መዝናኛ ቦታዎች አሉ። የህፃናት መጫወቻ አለ፣ ኳስ አለ፣ አንድ ቦል አለ። ብዙ ነገሮች ስላሉ ለዚህ ሰፈር በጣም ትልቅ ስጦታ ነው፣ ያገኘም ማለት ነው። በየአካባቢው በኮሪደር በለማም ቀደም ብሎ በለማም አካባቢ ላይ የቆሻሻ ስርዓት ሰው የሚጥልበትን ደስት ቤኖችን የወንዝ ዳርቻ ላይም መንገድ ላይም በየአካባቢው አስተዳደሩ ወይም ደግሞ የሰራው ያስተባበረው አካል አስቀምጧል። ስለዚህ ሰው በየቦታው ቆሻሻ መጣል የነበረውን አሁን ሰብስቦት በቆሻሻ መጣያ ቦታዎች ላይ ብቻ እንዲጥል እያደረገው ነው ያለው ከጊዜ ወደ ጊዜ የባህል ለውጥ እያመጣ ያለ የኮሪደር ልማት ነው።